ጋይስ እንኳን ደስ አላችሁ! ራምዚን ሪል እስቴት ማለት ነው። አንድ ሚሊዮን ፎሎወር አድርሰን ብስራት ዜና ሰማ ሰማ። እኔ አሌም ባረክ በጣም ደስ ብሎኛል። ቃሌን እንደሚቻል ምስና ለበጎ በተግባር ያሳየን ያውም በደንብ አድርጎ በነገራችን ላይ ሁሉም ቤተሰቦቻችን እኩል መጠን ምግብ ይዘው አይ ለሁላችን ሁላችሁም በዚህ ላይ የተካፈላችሁ ጀዛኩም ላሁ አክበር አላሁ አክበር አላሁ አክበር አንድነት አሸነፈ

አህለን ወሰሀል ወመርሀበን ሰላሙ ዓሌይኩም ወረህመቱላሂ ወበረካቱህ። የተከበራችሁ ላይልቅታታ አልቻችን ባላችበት የአላህ ሰላም እዝነት ረዴቻን እንታለን እንሻለን። ታሪካዊ ቀን፣ ታሪካዊ ድል። በትናንትና እውለት ህብረታችን፣ አንድነታችን፣ ፍቅራችን የታየበት ትልቅ ድል በትናንትና እውለት ተሳክቷል። ባቡልከይር አሸናፊ ሆኗል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ አንድ ሚሊዮን ብሩን ቻሌንጁን አሸናፊ ሆኗል። ረምዚ ሊስቴት ደግሞ አንድ ሚሊዮን ፎሎወር ገብቷል። ይህ እጅግ የሚያስደስት ነው። በጣም እንግዲህ እነ ሃናን ማለት ነው ባቡልከይር መስራች በጣም ስሜታዊ ሆና ስታለቅስም ነበር አንድ ሚሊዮን ሲገባ። በዚህ በምስሉ ላይ እንደምትመለክቱ የተለያዩ ቪዲዮዎችን ተመልክታችኋል። ከመግቢያ ማለት ነው እነሱን ቪዲዮዎች እንመለክታለን። ከእናንተ የሚጠብቀው ይህንን ቪዲዮ ለብዙዎች ተደራሽ አድርጉት። ከመጪውን በላይ ላይክ አድርጋችሁ ሪከርድ ስበሩ። በሺዎች አድርጉት ማለት ነው። ወዳችኋለሁ። እጅግ በጣም ደስ ብሎኛል። ቃላቶች አጥሮኛል ማለት ነው። አላሁ አክበር፣ ማሻአላ እንዲሁም ደግሞ የኢትዮጵያን መዝሙር እንግዲህ የዘመሩበት አጋጣሚ ብዙዎችን ልብ ነክቷል፣ ማለት ነው። ይህ የሀገር ድልም ጭምር ነው። ሌሎች እምነቶች ሳይቀሩ በቦታው ተገኝተው ታሪክ ሰርቷል። እንግዲህ አስተዋጽኦ አበርክተዋል። አዶናይም ጭምር እንግዲህ ሊመሰገን እና እንዲሁም ደግሞ ሊበረታታ ይገባል። በጣም መልካምነቱ የሚበረታታ ነገር ነው። እንግዲህ ሰበብ ሆኖልናል፣ ማሻአላ እጅግ ያስደስታል። በአንድ ቀን ውስጥ አንድ ሚሊዮን ፎሎወር ገብቷል፣ ከ500 ምናም ሺ። ይህ ትልቅ ድል ነው፣ ትልቅ ስኬት ነው። ኮኪ በዙ አጋጣሚ ላመሰግንሽ እወዳለሁ። ለአዶናይ ጥሪ አቅርባለታለች። አላብዛባችሁ፣ የተለያዩ ቪዲዮች ስላሉ ደስታውን በጋራ እናጣጥም። ለብዙዎች ተደራሽ አድርጉት። ያጀማ በጣም እጅግ እጅግ ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን።

በአንድ ቀን ውስጥ ነው፣ 400000 አይ ቲንክ 300 ምናምን ሺ ፎሎወር ጨምረዋል ማለት ነው። ባቡል ኸይር ደሞ 520000 ፎሎወር ደርሰዋል፣ ተውትና 500000 እያለፉ ነው የሚገኙት። እንኳን ደስ አለን። በጣም ደስ ብሎኛል። እንግዲህ ከዚህ በላይ ምንም ነገር የለም። ገና ደግሞ ገና ማለት ነው፣ ጋይስ። ባቡል ኸይር ማለት ነው 8 ሚሊዮን ለነሱ ምንም አይደለም። ማወቅ አለባችሁ እነሱ የሚያደርጉት ትልቅ ነገር ነው። በቀን ውስጥ የሚያወጡት ሂሳብ በጣም በጣም ብዙ እንደሆነ ማወቅ አለባችሁ። ስለዚህ ሁላችሁም በየአቅማችሁ ማለት ነው እንድታግዟቸው እፈልጋለሁ። በብር ብቻ ሳይሆን በምግብ ማለት ነው በምግብ ብታግዟቸው ለነሱ በጣም በጣም የበለጠ ድጋፍ ይሆናል ማለት ነው አምስት ሺህ ከአምስት ሺህ በላይ ሰዎች ነው በየቀኑ እያበሉ የሚገኙትና ከዚህ በላይ ምንም ነገር የለም። ባቡልከይርን ደግፏቸው። እንደ ባቡልከይር ያሉ የእርዳታ ድርጅቶች ደግሞ እናበረታታለን። እኔም በአቅሜ አበረታታለሁ ማለት ነው። እወዳችኋለሁ፣ ቻው። የምስራች ዜና ተሰማ፣ ሰማያት ድሮ ደመቀ፣ ባብሮነታችን ብርሃን አድማስ ሙሃን ተባረቀ፣ በአዲስ ምራፍ ጉዞ ማዋል እንደሚቻል ፍምስናን ለበጎ በተግባር ያሳየን ያውም በደንብ አድርጎ የሕዝብን ጥያቄ ትዕዛዝን በማክበር ቦታው ድረስ መጥቶ ተገይቶ ባቡልከይር እምነት ሳይገድበው ሳይለይ ቀለም ጎጥ ሰውነትን ብቻ ቅድሚያ አድርጎ በመምረጥ ባዛውንቶች ልብ ውስጥ የተጻፈ ደምቆ አዶናይ ድንቅ ነው። ከብዙዎች መሃል የተገኘ ልቆ እንዲህ ነው ሰውነት ሳያወረው ዝና ለመልካም መሰለፍ ሆኖ ልበቀና እንዲህ ነው መታደል ሰበብ መሆን መቻል ለብዙዎች መሳቅ አንተን አለማክበር አይቻልም። የሀቅ ከፍ ብያለሁ ብለህ ሳይነካካ ኩራት ታውቅ ያለሁ ብለህ ሳትኮፈስ ቅንጣት ና ስትባል መጥተህ ሰርተሃልና ጀብድ እንደ ወደርነህ ኑር ከከፍታ ሳትወርድ ሰላም ይባርክልና ይባርክልክ በጣም ደስ ብሎኛል እኔ ቃሌን ስላላሟላው ንብይ ምንም ማለት ያቱም ቃል ቃል ነው በሚለው ያው አንድ ሚሊዮን ስላልገባ እና እነዚህ ወንድሞች ደግሞ እኛ ያለንልሽ ለምን ቻሌንጁን ያቆሙ ሲሉኝ አቅም የለኝም ታውቁት ብያቸው ነበር ይሄው በሶስት ቀን አስተውቷል ይላ ትልቅ ማሳ ትልቅ ቻሌንጅ ነው ለእኛም ደግሞ አልহামዱሊላህ አምስት መቶ ሺህ ነው ያስገቡንና ሁለታችንም ስኬታማ የሆን ነው። በቅድሚያ ለባቡልከይር ብለህ አይደለም፣ ይህንን ለማንም ኢትዮጵያዊ እንዲጠቀምበት ነው ይህንን ቻሌንጅ የሰጠው። ይህንን ሳላደንቅ ሳላመሰግን አላልፍም። ከዚህ በፊትም ኢምራት ስንመጣ ጀማአውን በሙሉ አክብረህ ጋብዘህ ትሁትነትህን አሳይተህን በርሰትህን ነው የሸኘህን ሁሉም ኢትዮጵያዊ ወደ ሀገሩ የሚመሰጥ ክብር ለመመለስ ነው። እንሻላ በቃላችንም በመገኘታችን ሰውም ሜንሽን መጀመሪያ ላይ ሜንሽን ያደረገች እህት አለች። እኔ ያውቃለሁ በውስጠ ታዋቂነት ማን እንደሆነችና እሷም ቤቷ ደስታ ይግባ ኸይር ይግባ ነው የምለው እውነት ለመናገር እንግዲህ ሁላችሁንም የመጀመሪያውንም ቻሌንጅ እንድናሸንፍ ያደረጋችሁን አሁንም የተረባረባቸው ወንድሞች ትናንት ብዙ ነገር የታዘብኩት ሁሉም አይተኙ ናቸው። እንኳን ግን አልመንም ይላሉ። ይሄ እንደ ሀገርም በጋራ አንድ ሚሊዮን ብር እያሳካ አይመስለኝም፣ እና በጣም እንደ ሀገርም ነው ያህል ትልቅ እንደሆነ አይቼበታለሁ። እንግዲህ በነገራችን ላይ ሁሉም ቤተሰቦቻችን እኩል መጠን ምግብ ይዘው አይሄዱም። ማለት አስር ልጅ ያላት እናት አለች፣ ብቻው ሚኖር ሰው ሊኖር ይችላል። ቤተሰባቸው ልክ ነው፣ ሁሉም ይዘው መሄዱት ማለት ነው ችግር መልሰው አይ፣ ይሄኛው ከዛ ወደዚህ አምስት ነው የሚጨልመው። በጣም ትልቅ ነገር ነው እየሰራቻላችሁ። በጣም አምስት ወደዚህ አዎ

አንድ ከዛ ከላይ ላይያ ከዛ ብዙ መከር በለው መሸንበር የመጣችሁት ከትላንት ወዲያ ነው። አዎ ከትላንት ወዲያ ለስንት አመት ነው የቆየው? ከተከፈተ ስድስት አመት እንደዚህ እያደረጋችሁ ነው። በስድስት አመት ሙሉ በነገራችን ላይ በመቶ ሀያ ስድስት ቤተሰብ ነው የጀመርነው። አሁን ላይ አምስት ሺህ የደረስነው ማለት ነው። ማርያምን አልገጠመችም ነው። ማን ይገፋለታል ግን ማርያምን ያዛ አንተም ካጠገቡ ዝም ብለህ ደገፋ። አሰራከ እየገፋን ነው ለሰው ሁሉ ማለት ነው። አልሐምዱሊላህ ረብል ዓለሚን በስከመጨረሻ ረምዝ ሪል ስቴት አንድ ሚሊዮን ፈለወርስ ገብቷል። አልሐምዱሊላህ እጄ እየተንቀጠቀጠ ነው። በጣም ደስ ብሎኛል። አንዳንድ ጊዜ ደስታ ገደብ የለውምና፣ አልሐምዱሊላህ ለክ አልሐምዱሊላህ። ዜጋው ሁላችሁም ሸር፣ ሪፖስት፣ ኮፒ ሊንክ፣ ቪዲዮ ስትሰሩ ስታስተባብሩ የነበራችሁ በሙሉ እጅግ አድርገን እናመሰግናለን። እንዲሁም ላይፍ ላይ ቁጭ ብላችሁ እንቅልፋችሁ 24 ሰዓት ሙሉ ፈለው ስታስደርጉ የነበራችሁ ወጣቶች።

እኔእንጃ ቃል የለኝም አልሐምዱሊላህ፣ ረቢል ዓለሚን ሁላችሁም ሁላችሁም እዚ ጋር የተሳተፋችሁ በሙሉ እንኳን ደስ ያላችሁ። ሁላችሁም እጅግ አድርገን እናመሰግናለን። ይህን ቪዲዮ በደንብ አድርጋችሁ ሼር፣ ሪፖስት፣ ኮምፕሊክ አድርጉልኝ። ለከል ሐምድ ወለከ ሽኩር ያ ረብልዓለሚን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አንድነት አሸነፈ፣ ፍቅር አሸነፈ፣ መተባበር አሸነፈ፣ በጎነት አሸነፈ። ራምዚ ሪል እስቴት አንድ ሚሊየን ፎሎወር ገባ። ባቡልኸይርም የስምንት ሚሊዮን ብሩን አሸናፊ ሆነ። ለስልሳ ወራት ለአምስት ዓመታት በየወሩ አንድ መቶ ሺህ ብር ለነዚህ ምስኪኖች። አንድ ነገር እርግጠኛ ሁኑ፣ እያንዳንዳችሁ በዚህ ቻሌንጅ ላይ የተሳተፋችሁ ፎሎ ያደረጋችሁም ያስደረጋችሁም በሙሉ ጌታችሁ ፊት ቀና ብላችሁ የምታወቁት ታሪክ የሚዘምረው የሚዘክረው ታላቅ ጀብድን ታላቅ ታሪክን ሰርታችኋል። እያንዳንዳችሁ እነዚህ ምስኪኖች፣ እነዚህ አቅመ ደካሞች በተመገቡ ቁጥር ሁሉ እጃችሁ፣ አሻራችሁ አለበትና ደስታው የሁላችንም ነው። አንድነት አሸነፈ። አልሐምዱሊላህ ረቢል ዓለሚን። ጊዜያችሁን ጉልበታችሁን ማንነታችሁን ሁሉ ሰውታችሁ እዚህ ጉዳይ ላይ ለተሳተፋችሁ በሙሉ አላህ የላቀን ክብር ያጎናጽፋችሁ፣ አላህ ከፍ ያደርጋችሁ። እንግዲህ ባቡል ኸይር እንኳን ደስ አላችሁ፣ እንኳን ደስ አለን። ትልቁ ቁም ነገር አንድነትና ህብረት የታየበት ፍቅር፣ መተሳሰብና መቻቻል ምን ያህል ታሪክ መስራት እንደሚችል ለበጎነትም አብረን መሆን እንደምንችል በሃይማኖት ሳንገናኝ በዘር ሳንገናኝ በማንነት በጾታ ሳንገናኝ ለመልካም ታላቅ ዓላማ ግን አብረን መሆን እንደምንችል የታየበት ትልቅ ገጠመኝ ነው። ራምዚ ሪል ስቴትም ቢሆን በታሪኩ የሰራው እጅግ ግዙፍ ታሪ ሆኖ መቀመጥ ይችላል። ምክንያቱም ይህ በጎነት የዋለው ለምስኪኖች፣ ለአቅመ ደካሞች፣ ለተራቡ ወገኖች ነውና ዘመን የማይሽረው ታሪክ የማይሽረው ታላቅ አሻራ ዛሬ አንድ ብለን ጽፈናል። እንኳን ደስ አለን። አላሁ አክበር ሚን ኩሊ ከቢር። ወሰላሙ አሌይኩም። አዶናይ ለዚህ መልካም ተግባር መመስገን አለበት፣ አዶናይ እናመሰግነዋለን፣ አዶናይ ይችላል ሲሉ በዚህ ሰዓት እጅግ በርካታዎች ለአዶናይ ምስጋናቸው አድናቆታቸው እያጎረፉለትና እያወደሱት ይገኛሉ። እናንተስ በዚህ ሀሳብ ምን ያህል ትስማማላችሁ? በኮመንት ሰፈራ ላይ አሳውቁኝ። ባቡር ሄረ በባቡልከይር አማካኝነት ጥሪ ተደርጎለት ቦታው ድረስ በመገኘት የተለያዩ ቪዲዮዎችን የራምዚን ሪስቴት ቲክቶክ አካውንት ፎሎ እንዲደረግ በመስራት እንግዲህ ከፍተኛውን ድርሻ ይይዟል። በዚህም ምስጋና ይገባዋል በማለት እጅግ በርካቶች እያመሰገኑት ይገኛሉ። ታዲያ እነዚህ አስተያየት ሰጪዎቹን በመረጃው የምናውቀው ብሮክ ኒውስንም ቪዲዮ መስራቱ ተከትሎ ለዚህ መልካም ትብብር በማድረጉ ያመሰገኑት ሲሆንም በተጨማሪም ቦታው ድረስ በመገኘት በላይቭ እና እንዲሁም ደግሞ የተለያዩ ቪዲዮዎችን በመስራት ለተባበሩት ሁላቸውንም እንግዲህ

እንሻላ ሁሌ እንደ ኢትዮጵያውያን ለኸይር ነገር የምንሰባሰብ በጋራ ቆማነገር ዱኒያ አከራችቶ ሚላ ምንም ማለት ነው። ይሄ ክሬዲት የእናንተ ነው። እዚህ ጋር ቆሜ ስናገር የእውነት በጣም አፍሬያለሁ። ሁለት ሶስት ቀን ሳትተኙ የመንገድ ስደርጉ ስትጨነቁ ሳርቱ ሳርቀጡ የነበራችሁ ወንድሞች ምንም ማለት አልችልም። ይሄ የእናንተ ክሬዲት ነው፣ እናንተ ውሰዱት። ገዛችሁን አላይ ማለት ነው የእናንተን ድካም አክብሮ

እኛ እንጠይቃለን ሁላችንም ቲክቶክ ፔጅ ላይ እንልቀቅ። አንድ እህታችን የጀመራቸው እና ተመታችው እሚያዘን በማለት በጣም ደስ ይጠብቃል። እናንተ ወላሂ የዲኑ ጠባቂ ናቸው ይጠብቃል። ሌላ ነው እንዳለችው በሌላ መንገድ ከዛም በላይ የሚያሽገኝ ነገር ነው እሷም እንዳለችው የአምስት ዓመት በአንድ ዓመት የማይሞላ ጊዜ ብሰጠን ያው እንደምታውቀው ግንባታ ላይ ነን ለዛ ግንባታ የዚህ ሁሉ ሰው የካቲካ ማይቶ በተወሰነ ባጫ ጊዜ ውስጥ ኮሚቴ ያስገባለን ጠይቀዋለን። ኢንሻአላህ።